የአውሮፓ ሰማይ እንደ አንበሳ በሚያጓሩ እንደ ንስር በሚበሩ የሩሲያ ጦር ጄቶች ና ሰው አልባ አውሮፕላኖች ሲደፈርስ አድሯል የዩክሬኑ ፕሬዝደንት ቮልደሚር ዘለንስኪ የትውልድ ስፍራ ላይ አደገኛ ጥቃት ተፈጽሟል ጥቃቱን ተከትሎ ኬቭ መልሰ የማታገኛቸውን የኃይል መሠረተ ልማቶቿ ዶግ አመድ መሆናቸውን ተከትሎ በመላው ዩክሬን ውጥረት ነግሷል ዝርዝሩን ይዘነዋል ቮልደሚር ዘለንስኪ እግራቸው ዋሽንግተንን ደረገጠ የሰሙት መርዶ በድንጋጤ በድን አድርጎ አስቀርቷቸዋል። በብራስልስ ምድር በኬቭ ላይ የተደቀነው አደጋ እኛም ላይ እንደተደቀነ ቆጥረነዋል እንነሳለን የሚል ዛቻ በተሰማበት ማግስት ቶም ሀውኩን አገኛለሁ በሚል ተስፋ ወደ ትራምፕ ደጅ የደረሱት የኬቭ አለቃ ከሞስኮ በኩል የጠበቃቸው የመት ምልስ የሚቋቋሙት አልሆነም ተብሏል። ወደ መካከለኛው ምስራቅ መረጃችን ስንሻገር ደግሞ የጠፋ የመሰለው የእስራኤል ሐማስ ትንቅንቅ እንደ እንደተዳፈነ እሳት አመዱን እያራገፈ ብቅ ያለ መስሏል። የሐማስ ተግባር ብስጭት አስከትሏል። ትራምፕ የመሳሪያን ቃታ ለመሳብ እገደዳለ እያሉ ይገኛሉ። ለጋዛ ሰላም መንግስት የሐማስ መወገድ አስፈላጊ ነው የሚል አቋም ላይ የደረሱት ትራምፕ ከሰላም ስምምነቱ ማግስት መረር ብለው ተገኝቷል። ጉዳዩን በስፋትም ፈትሸዋለን። ይህ በእንዲህ እንዳለ ደግሞ ሐማስ ለፍልስጤማውያን የተዘጋጀውን የእርዳታ እህል ዘርፊያ ውስጥ መግባቱ ተሰምቷል። ቡድኑ በጋዛ እጁ የመጥፊያውን ጉድጓድ እየቆፈረም ይገኛል። ሊያስባለውን ሰሞነኛ አካሄድም በተያዥነት ማንነት እንቃኛለን። የከበረ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የዛራዳ ግሎባል ኒውስ ቻናል ቤተሰቦቻችን የሰዓቱን አሁናዊ ትኩስና ገብጋቢ መረጃዎችን በስፋት የምንመለከትበት ሰዓት ላይ ደርሰናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። በተጨማሪም ሼር በማድረግ ለሌሎች እንዲጋሩ ሀሳብ አስተያየታችሁን በሀሳብ መስጫ ሳጥን እንድታስቀምጡልን እየጋበዝን መግቢያችን ላይ ያነሳናቸውን ጉዳዮችን እንፈትሻቸዋለን። በቀዳሚው ጉዳያችን ስናልፍ የአውሮፓ ሰማይ እንደ አንበሳ በሚያጓሩ እንደ ንስር በሚበሩ የሩሲያ ጦር ጄቶችና ሰዋል በአውሮፕላኖች ሲደፈርስ አድሯል ያስባለውን ውጥረትን እንቃኛለን። የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ የትውልድ ስፍራ ላይ አደገኛ ጥቃት ተፈጽሟል። ጥቃቱን ተከትሎ ኪየቭ መልሰ የማታገኛቸውን የኃይል መሠረተ ልማቶቿ ዶግ አመድ መሆናቸውን ተከትሎ በመላው ዩክሬን ውጥረት እንደነገሰም ተሰምቷል። በአውሮፓ በተለይም በዩክሬን ሰማይ ያጠላው አደጋ ጉልበቱ ፈርጥሞ ወጀቡ በርትቶ እየታየ ይገኛል። የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ የትውልድ ከተማ ክሪቪ ሪህ ላይ የዘነበው የ ሮሲያ ጦር መክሰፍታዊ ጥቃት አስደንጋጭም ሆኗል። ከአሜሪካው ፕሬዝደንት ዶናልድ ትራምፕ ጋር ለመገናኘት ዋሽንግተን ዲሲ እንዳረፉ የሮሲያ ኃይለኛ ከፍተኛ ሰው አልባ ጥቃት መፈጸማቸው አንዳች ብርቱ መልእክት ለማስተላለፍ የታቀደ እንደሆነ በርካቶች እየገለጹ ይገኛሉ። መረጃዎች እንደሚያመለክቱትና እንደሚጠቁሙት በደርዘን የሚቆጠሩ የታጠቁ የሮሲያ ጌራን ሁለት መንጋ አውሮፕላኖች በዛሬው እለት ማለዳውን የዩክሬንን ሰማይ ሲያሸብሩ ነበር ተብሏል። በስፍራው ላይ የደረሰውን የሮሲያ ጦር ብርቱ ጥቃት ተከትሎ መኖሪያ መንደሮቹና የመሰረተ ልማት አውታሮቹ በሳት ወላፈንም ተበልተዋል። ታዲያ ይህም መሰል ተያያዥ ጥቃቶች በሮሲያ ጦር ተደጋግመው መፈጸማቸውን ተከትሎ ኬፍ ፈታኙን ጊዜ እያለፈችው ትገኛለችም አስብሏል። በሮሲያ ጦር አማካኝነት በወራት ውስጥ በዩክሬን የኃይል አውታር ላይ ትልቁ ጥቃት መፈጸሙን ተከትሎ ከ300 በላይ ሰዋል በአውሮፕላኖች እና ሰባት ሚሳኤሎች ጥቅም ላይ ውሏል። የሞስኮ እርምጃ ከአስከፊዎቹ ዝርዝር ውስጥም ተካቷል። በአንድ ሌሊት ብቻ እንደተፈጸመ በተነገረላቸው የሮሲያ ጥቃቶች ሳቢያ ኬፕ፣ ፖልታቫ እና ሌሎች ስምንት ክልሎች ላይ የኃይል ማመንጫ፣ የጋዝ መስመሮችና ማጣሪያዎች ላይ በመቃጠላቸው የመብራት ችግር የኤሌክትሪክ ኃይል አቅርቦት እንዲቋረጥም አስገድዷል። የዩክሬን ፕሬዝደንት ቮልዲሚር ዘለንስኪ ወቅቱ ለፑቲን አመቺ ነው ባሉበት ንግግራቸው እኛን ለማጥቃት ሞ ሞስኮ ክረምት ትጥቅ ትጠቀማለች በማለትም ወንጅለዋል። ታዲያ እንዲህ ባለ መልኩ የተጠናከረው የሮሲያን ጥቃት ለመከላከልም ሆነ ወደ መልሶ ማጥቃት ፊትን ለማዞር የሚያስችል ሁለንተናዊ ድጋፍ እንፈልጋለን የሚለው የዘለንስኪ አስተዳደር ወደ ነጩ ቤት እንዲያዘግሙ አድርጓቸዋል። ትራምፕ ዛቻቸው የተሰማ አይመስልም። ሮሲያ ጥቃቱን ካላቆመች ለኬፍ ቶማሃውክን ለመስጠት ልናስብ እንችላለን ሲሉ የሰነዘሩ ዛቻ ገቢር ሊደረግ የሚችልበት አጋጣሚ እንዳይፈጠርም ተሰግቷል። ይህ በእንዲህ እንዳለ ደግሞ የስሎቫኪያ ጠቅላይ ሚኒስትር ሮበርት ፊኮ የቀድሞውን የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ከሙስና ጋር በማያያዙ ወንጅለዋል። ፊኮ በንግግራቸው በሩሲያ ዩክሬን ጦርነት ውስጥ የነበረውንና ዛሬም ድረስ የዘለቀውን ውጥረት ማርገብ የምንችልበት እድል ነበር፣ ያ ግን እንዲደናቀፍ ያደረጉት የቀድሞ የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን ናቸው ሲሉ የሰነዘሩት ትችት ውዝግብ አስነስቷል። ጠቅላይ ሚኒስትር ሮበርት ፊኮ በንግግራቸው በ2022 ጦርነቱ ከተጀመረ ከሶስት ወራት በኋላ ቦሪስ ጆንሰን ዩክሬን የሰላም ስምምነት እንደማትፈርም ሸንግሏት ነበር ያሉ ሲሆን በኋላ ላይም ይህም በማድረጋቸው ብቻ ከጦር መሳሪያ ነጋዴዎች እጅ የአንድ ሚሊዮን ፓውንድ ጉርሻ በእጃቸው አስገብተዋል ሲሉ ተናግሯል። ታዲያ የንግግራቸው ከፍተኛው ዝግብን እያስከተለ ይገኛል። ለዚህ አይነቱና አስደንጋጭ የሮበርት ፊኮ ንግግርም ሆነ ውንጀላ እስካሁን ባለው ሂደት የእንግሊዝ መንግስት ምንም አይነት ምላሽ አልሰጠም። በእንቅርት ላይ ጆሮ ደግፍ እንዲሉ ኬፍ ከፍተኛ ምጣኔ ሀብት ቀውስና መናጋት ውስጥ ወድቃለች። በትናንትና ሁለትም የወጣው መረጃ እንዳረጋገጠው ከሆነ ደግሞ እንደ ኤሮፓያን አቆጣጠር ከጥቅምት 2025 ጀምሮ በአጠቃላይ 86 ሀገራት 162 ቢሊዮን ዶላር ጋር የሚጠጋ የእዳ ናዳን በተሸከሙበት ዝርዝር ውስጥ ዩክሬን ከቀዳሚዎቹ ተርታ ተሰልፋለች። 568 ቢሊዮን ዶላር የእዳ ቁልል ቀዳ ተደጋጋሚ አድርጎ ያስቀመጠው አርጀንቲና ባለችበት በዚህ ዝርዝሩ ውስጥ 111 ቢሊዮን ዶላር እዳን የተሸከመችው ዩክሬን በተከታይነት መቀመጧ አሐዛዊ መረጃ አመላክቷል። ከዚህ በተጨማሪ በዛሬው እለት ወደ ዋሽንግተን የተደረገው የዘለንስኪ ጉዞን ተከትሎ ፕሬዚደንት ዶናልድ ትረምፕ ካላስካው ግንኙነት በኋላ ዳግም ከፑቲን ጋር እንገናኛለን ሲሉ የተደመጡ ሲሆን ምናልባትም የግንኙነታቸው ካልተሳካ የቶማውኩ ጉዳይ እንዲቀሰቀ መንቀሳቀስ ሊያደርግ ይችላል ማስ ብሏል። መካከለኛው ምስራቅ መረጃችን ስንሻገር ደግሞ የጠፋ የመሰለው የእስራኤል ሐማስ ትንቅንቅ እንደተዳፈነ እሳት አመዱን እያራገፈ ብቅ ያለ መስሏል። የሐማስ ተግባር ብስጭትን አስከትሏል። ትራምፕ የመሳሪያን ቃታ ለመሳብ እገደዳለሁ እያሉ ይገኛሉ። ለጋዛ ሰላም መንገስ የሐማስ መወገድ አስፈላጊ ነው የሚል አቋም ላይ የደረሱት ትራምፕ ከሰላም ስምምነቱ ማግስት መረር ብለው ተገኝተዋል። ይህ በእንዲህ እንዳለ ደግሞ ሐማስ ለፍልስጤማ የተዘጋጀውን የእርዳታ ዘርፊያውስ መግባቱም ተሰምቷል። ቡድኑ በገዛ እጁ የመጥፊያውን ጉድጓድ እየቆፈረ ይገኛል ሊያስባለው ሰሞነኛ አካሄድም በተያዥነትን ቃኘዋለን። የሐማስ መሪ ዛሃር ጀባሪን በጦርነት በቀጠለበት በአሁኑ ወቅት የተኩስ አቁም ስምምነት ውድቅ በማድረግ በጋዛ እንደሚካሄድ ቃል ሲገቡ የሚያመላክት የተንቀሳቃሽ ምስል መረጃም ወጥቷል። በተንቀሳቃሽ መልእክቱ የቡድኑ መሪ ስለ እስረኞች ልውውጥ፣ ብሔራዊ መብቶችና የፍልስጤን መንግስትነት ትግል ዙሪያ ዙሪያ ሲናገሩም ተደምጧል። ጋዛን የተገደበችና የወራሪዎች መቃብር በማለት መናገራቸው ቁጣንም ቀስቅሷል። ጃባርን ቀሪ እስረኞችን ነጻ ለማውጣት ቁርጠኛ ነን ሲሉ አጽንኦት ሰጥተው ተናገሩ ሲሆን በማናቸውም ወቅት ላይ ግን የዌስት ባንክ መቀላቀል ለመነጠል የሚደረገው እርምጃ የከፋ መዘዝ ያስከትላል ሲሉም ዝቷል። ይህ በእንዲህ እንዳለ በካን ዮኒስ የሚገኘው አልቃሳም ብርጌድ የእስራኤል ምርኮኞች አስክሬንን ፍለጋ ጠናቆ መረከብ ካልቻለ የከፋ መዘዝ ይጠብቃቸዋል የሚል ዛቻና ማስፈራሪያ ከአሜሪካና ከእስራኤል እየደረሰው ይገኛል። ከዚህ ባለፈም የትዕግስታችን ወሰን አልቋል ያሉ የሚመስሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቡድኑ በጋዛ ሰዎችን መግደሉን ከቀጠለ የጋዛን የተኩስ አቁም ወደ ጎን በማለት በሐማስ ላይ ኃይል እርምጃ ለመውሰድ እንደሚገደዱ ያስታወቁ ሲሆን ይህም ለማድረግ የሚገደዱበት ከበቂ በላይ ምክንያት አለን ሲሉ ተደምጧል። ይህንን ጠንከር ያለ ማስጠንቀቂያ የመጣው ቀደም ሲል ትራምፕ ሐማስን በመኮነን ቡድኑ የወሰደውን እርምጃ ዙሪያ ካሳሰቡ በኋላ ነበርም ተብሏል። ለውጡ በሚፈለገው ልክ መገኘት ላለመቻሉ ዋነኛው ተጠያቂ ሐማስ ነው ሲሉ ታቸውን ቀስሯል። በሐማስና በታጠቁ ጎሳዎች መካከል ያለው ጥረት ሳያንስ ለመላው ፍልስጤሚያን የታሰበውን ኮሪደር በመተው እርዳታን በመዝረፍ እና ከእስራኤል ጋር በመተባበር የሚሉ ስም የተሰጣቸው አካላት ለንጹሃን ሞት እጃቸው አለበት ሲሉ ቡድኑን አውግዟል። በእነዚህና ተያያዥ ምክንያቶች ሳቢያ እርቅ አውራጅ ሰላም አንጋሽ የተባለለት የሁለቱ ወገኖች የእልህ መንገድም የሰላም ስምምነቱን ስጋት ላይ የሚጥል ብቻ ሳይሆን መጪውን ጊዜ ከቀደመው የከፋ አደጋ ማምጣቱ አይቀሪ